በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በኅዳር አንድ በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት መክሲሞስ ወማንፈዮስ ፊቅጦር ወፊልጶስ ወነአኩቶ ለአብ ንጉሥ ዘነግ ምስባክ መዝሙር መቶ ስድስት ከቁጥር 36 እስከ 37 ሐነጹ አህጉረ ሐበየ ነብሩ ተከሉ ወይነ ወዘርኡ ገራውሃ ወገብሩ ማዕረረ እክል። የቅዱስ ሉቃስ ወንጌል ምዕራፍ 14 ከቁጥር 28 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ተቆጥቶም አልገባም አለ። አባቱም መጥቶ ማለደው። መልሶም አባቱን እንዲህ አለው፣ እነሆ ይህን ያህል ዓመት ተገዛሁልህ፣ ፈጽሞ ከትእዛዝህ አልወጣሁም። ለእኔ ግን ከባልንጀሮቼ ጋር ደስ እንዲለኝ አንድ የፍየል ጠቦት እንኳ አልሰጠኸኝም። ከአመንዝሮች ጋር ገንዘብህን ሁሉ የጨረሰ ይህ ልጅህ በተመለሰ ጊዜ ግን የሰባውን ፈሪዳ አረድህለት። አባቱም እንዲህ አለው ልጄ አንተማኮ ማኮ ዘወትር ከእኔ ጋር ነህ፣ የእኔ የሆነው ሁሉ የአንተ ነው። ነገር ግን ይህ ወንድምህ ሞቶ ነበር ሕያው ሆኗልና ጠፍቶም ተገኝቷልና ደስ ሊለን ሐሴትም ልናደርግ ይገባል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ አስር ከቁጥር 32 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል፤ እናንተ የተጠመቃችሁበትንና ብዙ መከራ የታገሳችሁበትን የቀደመውን ዘመን አስቡ። እናንተ ተሰድባችሁ ነበር፣ መከራም አጽንተውባችሁ ነበር፣ ተዘባብተውባችሁም ነበር። በዚህም መንገድ እንዲህ ከሆኑት ጋር ተባብራችሁ ነበር። በእስራቴም ጊዜ ከእኔ ጋር በመከራ ተባብራችኋል። የገንዘባችሁንም መዘረፍ በደስታ ተቀብላችኋል። በሰማያት ለዘለ ዓለም የሚኖር ከዚህ የሚበልጥና የተሻለ ገንዘብ እንዳላችሁ ታውቃላችሁና ትልቁን ዋጋችሁን የምታገኙባትን መታመናችሁን አትጣሉ። ነገር ግን የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን ተስፋ ታገኙ ዘንድ መታገስ ያስፈልጋችኋል። ገና ጥቂት ቀን አለና የሚመጣውም ፈጥኖ ይደርሳል አይዘገይምም። ጻድቅ በእምነት ይድናል ወደ ኋላ ቢመለስ ግን ልቡናዬ በእርሱ ደስ አይላትም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለንም። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ አራት ከቁጥር አራት እስከ አስራ ሁለት ያለው ኃይለ ቃል እንዲህ ይላል። እንግዲህ ወደዚህ ሥራ እንዳትሮጡ እወቁ፤ ከዚች ጎዳናና መጠን ከሌለው ከዚያ ሥራም ተለዩ። እነሆ ከእነርሱም መካከል ሰዎች ስለ እናንተ ያደንቃሉ፤ በዚያም በቀድሞ ሥራ ሳትተባበሯቸው ሲያዩችሁ ይሰድቧችኋል። እነርሱም በሕያዋንና በሙታን ይፈርድ ዘንድ ተዘጋጅቶ ላለው መልስ ይሰጣሉ። ስለዚህም በሥጋቸው በሰው ሕግ እንዲቀጡ በነፍሳቸውም በእግዚአብሔር ሕግ እንዲድኑ ለሙታን ወንጌልን ስበኩላቸው። የሁሉ ፍጻሜው ቀርቧልና ልባችሁን አንጹ፣ ለጸሎትም ትጉ። ከሁሉ አስቀድሞ በፍጹም ልቡናችሁ እርስ በርሳችሁ ተዋደዱ፣ ፍቅር ኃጢአትን ሁሉ ይሸፍናልና። ሳታንጎራጉሩ እርስ በርሳችሁ እንግዳ መቀበልን ውደዱ። ሁላችሁም በየራሳችሁ ከእግዚአብሔር የተሰጣችሁን ዕድል እንደ ተቀበላችሁ መጠን እንደ ደግ መጋቢ አገልግሉ። ለእያንዳንዱ ከእግዚአብሔር ስጦታው እየራሱ ነውና፣ የሚያስተምርም እንደ እግዚአብሔር ቃል ያስተምር፣ የሚያገለግልም እግዚአብሔር በሚሰጠው ኃይል ያገልግል። ክብርና ኃይል እስከ ዘለዓለም ድረስ ገንዘቡ በሚሆን በኢየሱስ ክርስቶስ እግዚአብሔር በሁሉ ነገር ይመሰገን ዘንድ ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ አራት ከቁጥር 10 እስከ 19 ያለው ኃይለ ቃል እንዲህ ይላል። እንግዲህ እናንተ ሁላችሁ የእስራኤልም ወገን ሁሉ እናንተ በሰቀላችሁት እግዚአብሔርም ከሙታን ለይቶ ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ሰው እንደ ዳነና በፊታችሁም እንደ ቆመ በእርግጥ እወቁ። ይህ እናንተ ግንበኞች የናቃችሁት ድንጋይ ነውና፣ እርሱም የማዕዘን ራስ ሆነ። መዳንም በሌላ በማንም የለም፤ ከሰማይ በታች እንድንበት ዘንድ የሚገባን ለሰው የተሰጠ ሌላ ስም ከቶ የለምና። ጴጥሮስና ዮሐንስም ግልጥ አድርገው ሲናገሩ ባያቸው ጊዜ ያልተማሩና መጻሕፍትን የማያውቁ ሰዎች እንደሆኑ አውቀው አደነቁ። ሁልጊዜም ከኢየሱስ ጋር እንደነበሩ አወቁ። ያን የዳነውን ሰውም ከእነርሱ ጋር ቆሞ ባዩት ጊዜ የሚሉትን አጡ። ከሸንጎውም ጥቂት ፈቀቅ አደረጓቸውና እርስ በእርሳቸው ተነጋገሩ። እንዲህም አሉ። እነዚህን ሰዎች ምን እናደርጋቸው? እነሆ በእነርሱ የሚደረገው ተአምር፣ በኢየሩሳሌም በሚኖሩት ሁሉ ዘንድ ታወቀ፣ ግልጥም ሆነ፤ ልንሰውረውም አንችልም። ነገር ግን በሕዝቡ ዘንድ እጅግ እንዳይስፋፋ ዳግመኛ በኢየሱስ ስም ሰውን እንዳያስተምሩ አጠንክረን እንገስጻቸው። ጠርተውም በኢየሱስ ስም ፈጽሞ አትናገሩ አታስተምሩም ብለው አዘዟቸው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 118 ከቁጥር 46 እስከ 47 ወእነግር ስምዓከ በቅድመ ነገስት ወእየታፈር ወአነብብ ትእዛዘከ ዘአፍቀርኩ ጥቀ ወአነስ ዕደውየ ሃበ ትዕዛዝከ ዘአፍቀርኩ። የቅዱስ ማቴዎስ ወንጌል ምዕራፍ 16 ከቁጥር 24 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ከዚህም በኋላ ጌታችን ኢየሱስ ደቀ መዛሙርቱን እንዲህ አላቸው። እኔን ሊከተል የሚወድ ራሱን ይካድ ጨክኖም የሞቱን መስቀል ተሸክሞ ይከተለኝ። ነፍሱን ሊያድናት የሚወድ ይጥላታል። ስለ እኔ ግን ነፍሱን የሚጥላት ያገኛታል። ሰው ዓለሙን ሁሉ ቢገዛ ነፍሱንም ቢያጣ ለሰው ምን ይረባዋል? ሰውስ ለነፍሱ ቤዛ ምን በሰጠ ነበር? የሰው ልጅ መላእክቱን አስከትሎ በአባቱ ክብር ይመጣ ዘንድ አለውና፣ ያን ጊዜም ለሁሉ እንደ ሥራው ዋጋውን ይሰጠዋል። እውነት እላችኋለሁ የሰው ልጅ በመንግሥቱ ሲመጣ እስኪያዩት ድረስ እዚህ ቆመው ካሉት ሞተን የማይቀምሱ አሉ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።